ሰላም ውድ ቤተሰቦች እንደምናላችሁ። ዛሬም እንግዲህ ከዚህም በፊት እንደነበረን ሁሌም እንደምናቀርብላችሁ ሁሉ ለእናንተ የእለት ችግሮቻችሁን ይፈታሉ ብለን የምናስባቸውን የቴክኖሎጂ ውጤቶች በዚህ ቻናል እናቀርባለን። ዛሬም እንግዲህ ያው የብዙዎቻችሁ ጥያቄ ነው፣ አሪፍ የሆኑ ቅናሽ ስልኮችን ንገረን ትሉኝ ነበር። እነሆ ባላችሁኝ መሰረት አሪፍ ፐርፎርማንስ ያላቸው ዝቅ ባለ ዋጋ ልታገኙ የምትችሏቸውን ስልኮች ይዤላችሁ መጥቻለሁ። እነዚህ ስልኮች እንግዲህ ከ16000 እስከ 7000 የኢትዮጵያ ብር ድረስ ነው የምታገኟቸው። ከፍ ካለው ጀምረን ዝቅተኛው እንሄድ። በመጀመሪያ ላይ ያቀረብኩላችሁ ቴክኖ ስፓርክ 20 ሲ ነው። ቴክኖ ስፓርክ 20 ሲ እስከ 90 Hz ሪፍሬሽ ሬት ሰፖርት ያለው ባለ 6.6 ኢንች ኤች ዲ ፕስ ዲስፕሌይም ያለው ስልክ ነው። ይህ ስልክ እንግዲህ በሎው ላይት ኮንዲሽን ውስጥ ብራይት ኢሜጅ ለማንሳት LED ፍላሽ ያለው ባለ 8 ሜጋ ፒክሴል ሰልፊ ሹተር የያዘ የስልኩ ሬር ፓኔል ከላይ በግራ ኮርነር ላይ ባለ 50 ሜጋ ፒክሴል ሜን ካሜራና አንስፔሲፋይድ ኤር ሌንስን ያካተተ ዱዋል ካሜራ ሴታፕ ያዘ ቆንጆ ስልክ ነው። ይሄ ቴክኖ ስፓርክ እንግዲህ 8GB RAM የተጫነለት እንዲሁም 128 ወይም 256GB ስቶሬጅ አለው። ይሄ ስልክ ባለ 18 ዋት ፋስት ቻርጂንግ ሰፖርት ያለው ግዙፍ 5000 ሚሊ አምፒር ሃወር ባትሪ የተገጠመለት ሲሆን በተጨማሪም ስማርትፎኑ ለአውቶንቲኬሽን እንዲያገለግል ተብሎ በጎኑ የጣት አሻራ ፓተርንም የተገጠመለት ነው። በተቀራራቢ ዋጋ ሊገኝ ከሚችለው የሳምሰንግ ስልክ አንጻር ስንመለከተው የተሻለ ድምፅና የካሜራ ጥራትም አለው። በስልኩ ላይ ያሉት የኮኔክቲቪቲ ኦፕሽኖችን ስንመለከት ዱዋል ሲም፣ ፎርጂ ኔትወርክ፣ ዋይፋይ፣ ብሉቱዝ፣ ጂፒኤስ፣ ኤፍኤም ራዲዮ፣ 3.5 ሚሜ ሄድፎን ጃክ እና ታይፕ ሲ ቻርጂንግ ፖርቶችም ያሉት ነው። ቴክኖ ስፓርክ 20ሲ 8 በ128 በ16563 የኢትዮጵያ ብር ቴሌ ላይ ልታገኙ ትችላላችሁ። በዚህ ፕራይስ የዚህን ያክል ፐርፎርማንስ ያለው ስልክ ማግኘት አይቻልም። ስለዚህ በቀላል ዋጋ አሪፍ ኦቨርኦል ፐርፎርማንስ ያለው ስልክ ነው። ሁለተኛ ላይ ያስቀምጥኩላችሁ በድጋሚ የቴክኖ ምርት የሆነውን ቴክኖ ስፓርክ ጎ 2024 ነው። ቴክኖ ስፓርክ ጎ 2024 የካሜራውን አቀማመጥ የተመለከትን እንደሆነ አይፎን ፕሮ ሲሪየስ ሞዴሎችን የሚመስል ቅርጽ ያለው ውብ የሆነ ስልክ ነው። ይሄኛው ስልክ እንግዲህ ልክ እንደዛኛው ሁሉ የፊንገር ፕሪንት ሴንሰር ከጎኑ ላይ የተገጠመለት USB Type C ፖርት እና 3.5 ሚሊ ሜትር የሆነ ሄድፎን ጃክ ያለው ነው። ይሄ ቴክኖ ስፓርክ ጎ 2024 እንግዲህ በአራት የክለር አማራጮች ቀርቦላችኋል ማለት ነው ወደ ካሜራ ብቃቱ ስንመጣ ስልኩ ባለ 13 ሜጋፒክሴል ፕራይመሪ ካሜራ ያለው ዱዋል ሬር ካሜራ ሴታፕ የያዘ ነው። ለፍሮንት ሹተር ፍላሽ ላይት ያለው 8 ሜጋፒክሴል ፍሮንት ካሜራ ሰፖርት ያደርጋል። ካሜራው በዴይላይት ኮንዲሽን ውስጥ ዲቴልድ ፎቶን ማንሳት ይችላል። ሆኖም ግን በለው ላይት ኮንዲሽን ውስጥ ጥራት ይጎድለዋል። በሶስት አማራጮች ልታገኙት የምትችሉ ሲሆን አንደኛው 3GB ራም እና 64GB storage ሌላኛው አራት GB ራም እና 64GB storage ያለው፣ እንዲሁም በሶስተኛ ላይ 4GB RAM እና 128GB ስቶሬጅ ያለው ነው። የስልኩ አንድሮይድም 13 ነው። ይሄም ዴይሊ ታስኮችን ለመስራት ተመራጭ ያደርገዋል። ወደ ባትሪውም ስንመጣ 5000 ሚሊአምፒር አወር ባትሪ ያለው ሲሆን ቴክኖስፓርክ ጎ 224 ዱዋል ስፒከርስ 90 ሀርዝ ሪፍሬሽ ሬት እና ዴሰንት የሆነ ካሜራ ሴታፕ የመሳሰሉ ፊቸሮች ያሉት ነው። ስለዚህ ይህን ስልክ ኢትዮ ቴሌኮም ላይ 128 ጂቢ በአራት ጂቢን በ14547 የኢትዮጵያ ብር ታገኙታላችሁ። ሶስተኛ ላይ የምናስቀምጠው ደግሞ ቴሌ ላይ በጣም ዝቅ ባለ ዋጋ የምታገኙት የዜድ ቲኢ ኑቢያ ቪ70 ዲዛይን ነው። ይህ ስማርትፎን ደስ የሚሉ ፊቸሮች ያሉት ነገር ግን በርካሽ ዋጋ የምታገኙት አስገራሚ ስልክ ነው። ደስ የሚል ስታይልን ከአገልግሎት ጋር የሚያጣምረው ይህ ስማርትፎን ከዛ በተጨማሪም በጣም ለአጠቃቀም አመቺ ነው። ኑቪያ v7 ዲዛይን እንግዲህ ባለ 120 ሀርዝ ሪፍሬሽ ሬት ያለው ስልክ ነው። ይሄ ማለት እንግዲህ ቀደም ብለን ካየናቸው የተሻለ ሪፍሬሽ ሬት ያለው ማለት ነው። ባለ 6.7 ኢንች ኤችዲ ፕላስ አይፒኤስ ኤልሲዲ ዲስፕሌይ ስክሪንም እንዲሁ ያለው ነው። ይህ ኮምባይኔሽኑ እንግዲህ የእለታዊ ታስኮችን ለመከወን ሆነ ለመዝናኛ ተስማሚ እንዲሆን ሲያደርገው፣ ሴንሲቲቭ እና ለስላሳ የሆነ ስክሪኑ በቀላሉ ስክሮሊንግ ማድረግ እንድትችሉ ያደርጋችኋል ማለት ነው። ባለ 50 ሜጋ ፒክሴል ሜን ካሜራ ያለው መሆኑ ደግሞ ጥራት ያላቸውን ፎቶዎች እንድታነሱ ያስችላችኋል። ከፊት በኩል ባለ 16 ሜጋ ፒክሴል የሰልፊ ካሜራም እንዲሁ ተገጥሞለታል ማለት ነው። ባለ 50 ሜጋ ፒክሴል ሜን ካሜራ ያለው መሆኑ ደግሞ ጥራት ያላቸውን ፎቶዎች እንድታነሱ ሲያስችላችሁ፣ ከፊት በኩልም ባለ 16 ሜጋ ፒክሴል የሰልፊ ካሜራ አለው። ይህ ስልክ ከ8 ጂቢ ራምና 128 ጂቢ የኢንተርናል ስቶሬጅ ያለው በመሆኑ የተለያዩ አፕሊኬሽኖችን በቀላሉ ራን ያደርጋል። ይህ ስልክ 500 ሚሊ አምፒር ሃወር ባትሪ አለው። ይህ ማለት እንግዲህ ቆንጆ ባትሪ ነው። ቻርጅ የሚያደርገውም በ225 ዋት ነው። ይሄ ደግሞ በፍጥነት እንዲሞላ ያደርገዋል። እንዲሁም በጎኑ በኩል ልክ እንደ ሌሎቹ ቀደም ሲል እንዳየናቸው ሁሉ ፊንገር ፕሪ ሴንሰርም አሉ። በአጠቃላይ ዜዲቲ ኑቢያ ቪ17 ዲዛይን ለእይታ ማራኪ የሆነና በአገልግሎት ብሉቱም ምርጥ የሆነ ስልክ ነው። ስድስት በ256 ጂቢ ሮም ወይም 6 ራም በ256 ጂቢ ኢንተርናል ስቶሬጅ በ22250 የኢትዮጵያ ብር ቴሌ ላይ ልታገኙ ትችላላችሁ። አይ ከዚህም በላይ ቅናሽ እንፈልጋለን ካላችሁ ደግሞ ዜድቲ ኑቢያ ሚውዚክ የተባለውን በ11792 የኢትዮጵያ ብር ታገኙታላችሁ። ይህም 128 ጂቢ በአራት ራም ያለው ስ ስ ነጥብ 6 ኢንች ስክሪን ሳይዝ 50 ሜጋፒክሴል ሜን ካሜራ እና አምስት ሜጋፒክሴል ሰልፊ ካሜራ ያለው ባለ አምስት ሺ ሚሊ አምፒር ሃወር ባትሪ ካፓሲቲ ያለው ነው። አይ የዚህም ዋጋ እኮ ብዙ ነው ካላችሁ ሬድሚ 12ሲ 3 ጂቢ 64 ጂቢ ሮም 7252 የኢትዮጵያ ብር ቴሌ ላይ ልታገኙ ትችላላችሁ ማለት ነው። ይሄ እጅግ በጣም ዝቅ ያለ ዋጋ አሪፍ ስልክ ነው ማለት ነው። ይህም 6.71 ስክሪን ሳይዝ ያለው 50 ሜጋፒክሴል ሜን ካሜራ እና 5 ሜጋፒክሴል ሰልፊ ካሜራ ያለው 5000 ሚሊ አምፒር ሀውር ባትሪ ካፓሲቲም ያለው ቆንጅዬ ስልክ ነው። በእርግጠኝነት ይህ መረጃ እንግዲህ ይጠቅማችኋል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሌላ ጊዜም ታገኙናላችሁ።